ሰላም ጤና ይስጥልኝ። ውዴ ተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ወደ እናንተ በማድረስ ሰላማዊ ነጋ ሲናን የሰብል አበበ ከእናንተ የጋራ ቆይታ ምናደርግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎች እናጋራቸዋለን። ቀዳሚ ወዳደረግ ነው ወደ ሀገር ውስጥ ጉዳያችን እናልፋለን። በአዲስ አበባ ከተማ ቲማቲም በሁለት ሳምንት ውስጥ የሀምሳ ብር ጭማሪ ማሳየቱን ሸማቾች ተናገሩ። ቲማቲም በኪሎ አንድ መቶ ብር እየተሸጠም ነው። በአዲስ አበባ ከተማ በቲማቲም ድንችና ካሮት ላይ ከአስራ አምስት ቀናት ወዲህ ከፍተኛ የሆነ የዋጋ ጭማሪ መኖሩን ብስራት ራዲዮ ያነጋገራቸው የከተማው ነዋሪዎች ተናግረዋል። ከአስራ አምስት ቀናት በፊት በኪሎ አርባና ሀምሳ ብር ይሸጥ የነበረ ቲማቲም መቶ ብር እየተሸጠ መሆኑንም ሸማቾች ለጣቢያችን ተናግረዋል። በተመሳሳይ መልኩ በኪሎ ሀያ አምስት ብር ይሸጥ የነበረው ድንች አርባ ብር እንዲሁም ካሮት በኪሎ ሰባ ብር የነበረው በዘጠና ብር ዋጋ እየተሸጠ መሆኑን ማረጋገጥም ችለናል። በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ዜጎች በአሁኑ ወቅት ገበያቸውና የሸቀጦች ዋጋ እየተመጣጠነ ባለመሆኑ የሚፈልጉትን ሸምተው መኖር አለመቻላቸውን ይገልጻሉ። ከቅርብ ጊዜ ወዲህ አዲስ አበባን ጨምሮ በተለያዩ የክልል ከተሞች መሰረታዊ ሸቀጦች ዋጋ ጭማሪ እያሳየ መምጣቱን ነዋሪዎች ሲናገሩ ይደመጣል። ለሸቀጦች ከጊዜ ወደ ጊዜ ጭማሪ ማሳየት ምክንያት ምን እንደሆነ ብስራት ሬዲዮ በቀጣይ የሚመለከተውን አካል ምላሽ ይዞ በሌላ ዘገባ ይመለሳል ስትል መባወርቅን ዘግባለች። አነስተኛ ኢንተርፕራይዞች ቆሻሻን መልሶ መጠቀም ዙሪያ መስራት እንዳለባቸው ተገለጸም። ይህ የተባለው ኢትዮጵያ ዑደታዊ የስነ ምጣኔ ሆትስፖት 2025 በሳይንስና ሙዚየም በተከናወነበት ወቅት ነው። የሰርኩላር ኢኮኖሚ ወይንም ቆሻሻን መልሶ መጠቀም ላይ ትኩረት ያደረገው ይህ ሁነት የቆሻሻን አጠቃቀም እንዲሁም አወጋገድ ስርዓት ዙሪያ ያተኮረ ሲሆን በተለይም ቆሻሻን መልሶ መጠቀም ላይ የሚሰሩ መካከለኛና አነስተኛ ኢንተርፕራይዞች ወደዚህ እንዲገቡ እንደሚፈለግ የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ ተናግረዋል በመድረኩ ላይ ንግግር ያደረጉት ሀገራዊ ዋና ዳይሬክተሯ የሰርኩላር ኢኮኖሚ ፍኖተ ካርታ ይፋ መሆኑን ያስታወቁ ሲሆን በኢትዮጵያ ያለውን ቆሻሻ መልሶ መጠቀም ዙሪያ ያለው ስራዎች ባለስልጣኑ እየደገፈ እንደሚገኝም ተናግረዋል። ባለድርሻ የሆኑ የግሉ ዘርፍ አካላት የሚያስፈልጉ የፋይናንስና ቴክኒክ ድጋፎችን በማድረግ በዚህ ዘርፍ ላይ ያሉ ሰዎችን እንዲያግዙም ተናግረዋል። የማስጀመሪያ መርሃ ግብሮ የተካሄደው ኢትዮጵያ ውደታዊ ስነምጣኔ ሆትስፖት ለ2025 መድረክ ቆሻሻን በአግባብ መያዝ ብቻ ሳይሆን ስራ ዕድል ለመፍጠር ለኢኮኖሚ ሲሆንም የእድገት ሙቀት አማቂ ጋዞችን ለመቀነስ እንደሚያስችልም ተገልጿል። ከአፍሪካ ሀገራት የተውጣጡ ፖሊሲ አውጪዎች፣ የተለያዩ የዓለም አቀፍ ባለድርሻ አካላት፣ የኢንዱስትሪ ተቋማት፣ የፈጠራ ባለሙያዎች በማስጀመሪያ ስነ ስርዓቱ ላይ መታደማቸውን ብስራት ተመልክተዋል ስትል ሰብል አበበ ዘግባለች። አንዳንድ አካባቢዎች እየጣለ ባለው ከባድ ዝናብ የመሬት ናዳ እና ጎርፍ አደጋዎች እየተከሰተ ስለሆነ ህብረተሰቡ ጥንቃቄ እንዲያደርግ ተጠቆመ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቤንች ሸኮ ዞን ደቡብ ቤንች ወረዳና ምዕራብ ኦሞ ዞን ማኤንት ሻሻ ወረዳ በጣለው ከባድ ዝናብ በንብረት ላይ ጉዳት መድረሱን ከሁለት ዞኖች የተገኘው መረጃ ያመላክታል። በቤንች ሸካ ዞን ደቡብ ቤንች ወረዳ ደብረ ወርቅ ቀበሌ ዛልሚ መንደር ላይ ከ1.5 ሄክታር በላይ መሬት ላይ በተከሰተ የመሬት ናዳ ምንም እንኳን የሰው ህይወት ባይጠፋም ከአንድ ሄክታር በላይ የቡናና የሙዝ ሰብል ላይ ከባድ ውድመት መድረሱን የደብረ ወርቅ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ መጋጭ ናኩ ተናግረዋል። ኃላፊው አክለውም በአደጋው የ6 አርሶ አደር ሙዝ 0.25 ሄክታር ቡና አንድ ሄክታር፣ ጎደሬ 0.25 ሄክታር መውደምን ተናግረዋል። በምዕራብ ኦሞ ዞንን አካባቢው በዛሬው ዕለት የዘነበው ከባድ ዝናብ ተከትሎ የኪሉ ወንዝ ሞልቶ የአርሶ አደር ሰብሎች ላይ ጉዳት ማድረሱን የገለጹት የወረዳው ግብርናና አካባቢ ጥበቃ ጽሕፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ አየለ ቶርፉዋ ጎርፎ ባስከተለው ዝናብ በየማሳው ያልተሰበሰበ በቆሎ፣ ማሽላ፣ ሙዝ እንዲሁም አጠቃላይ ወንዝ ዳር ያለው ምርቶች ከፍተኛ ውድመትም ደርሶባቸዋል። ሰሞኑን የኢትዮጵያ ሜትሮሎጂ አገልግሎት ድርጅት ባወጣው መግለጫ የክረምቱን ወረ የዝናብ መጠንከር ተከትሎ በደቡብ ምዕራብ ኢትዮጵያና ሌሎች የሀገሪቱ ክፍሎች ከመጠን በላይ ዝናብ በረዶ የቀላቀለ ዝናብና ጎርፍ ሊያስከትል እንደሚችልም ገልጾ ጥንቃቄ መልእክቶችን አስተላልፏል። እንደ ሀገርና በተለይ በክልሉ ከፍተኛ የዝናብ መጠን እንደሚኖር የጠቆሙት ኃላፊዎች ተዳፋታማ አካባቢ አፈር መያዝ ካለበት መጠን በላይ ውሃ ከያዘ ዝናብ ሳይኖርም ናዳ ሊከሰት ስለሚችል አስፈላጊውን ጥንቃቄ ማድረግ ይገባል ማለታቸውን ብስራት ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኮሚኒኬሽን ያገኘው መረጃ ያስረዳል ስትል ባልደረባችን ሰብል አበበም ዘግባለች። ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ወደ ባህር ማዶ እናልፋለን። በሞሮኮ ሀገሪቱን ባንቀጠቀጠው ተቃውሞ ሁለት ሰዎች ሲገደሉ በመቶች የሚቆጠሩ ታሰሩ። በደቡባዊ ሞሮኮ የሚገኘውን ፖሊስ ጣቢያ ለመስበር በሞከሩት ሰዎች ላይ የፖሊስ መኮንኖች ተኩስ ከፍተው ሁለት ሰዎች ተገለዋል ሲል የመንግስት ሚዲያም ዘግቧል። የሞሮኮ ባለስልጣናት በህዝብ ጤና ና የትምህርት ዘርፎች ማሻሻያ እንዲያደርግ በሚጠየቁ ተቃዋሚዎች ከአራት መቶ በላይ ሰዎች መታሰራቸውን የሀገር ውስጥ ጉዳይ ሚኒስተር አስታውቋል። በሰሜን አፍሪካዊቱ ሀገር በሚገኙ ከተሞች አምስተኛ ቀኑን በያዘው የምሽት ወጣቶች ተቃውሞ እንደቀጠለ ይገኛል። ነገር ግን አራተኛው ምሽት ከበፊቱ የበለጠ ወደ ሁከትና ብጥብጥ መቀየሩን ባለስልጣናት ተናግረዋል። ሰልፈኞች መኪናዎችን በማቃጠል ና ሱቆችን በመዝረፋቸው በወሰዱት የኃይል ምርጃ ሁለት መቶ ስልሳ ሶስት የጸጥታ ሀይሎች ና ሀያ ሶስት ሰላማዊ ሰዎችም ቆስሏል። ሰልፎቹ ቲክቶክን ኢንስታግራምን ና የጨዋታ አፕሊኬሽኑን ዲስኮርድን ጨምሮ ራሱን ጄንዚ ወይም የዚ ትውልድ 212 ብሎ በሚጠራው የወጣት ቡድን ላይም ተደራጅቷል። ሞሮኮ ለ ለ2030 የዓለም ዋንጫ ዝግጅት በቢሊዮኖች የሚፈሰውን የኢንቨስትመንት ፍሰት በአንጻራዊነት በርካታ ትምህርት ቤቶችን ና ሆስፒታሎችን የገንዘብ እጥረት ና በአስከፊ ሁኔታ ውስጥ ይገኛሉ ሲሉም ተቃዋሚዎች ተደምጠዋል። ማክሰኞ ምሽት ላይ ወጣት ወንዶች ቢላዋ በመያዝ ና ድንጋይ ሲወረውሩ እንደነበረ የሀገር ውስጥ ጉዳይ ሚኒስተር ቃል አለ ሰላ አቀባይ በመግለጫው አስታውቋል። 49 ሰዎች በፖሊስ ቁጥጥር ስር መዋላቸውንም ተነግሯል። በሱስ ክልል አይተ አሚራ ኢኔዝ ጋኔ አጋዲርና ትዝኒት፣ እንዲሁም ምስራቃዊው ኦጅዳ ከተማ የመንግስት አስተዳደር ህንፃዎች፣ ባንኮችና ሱቆች ተዘርፈዋል ወይንም ወድመዋልም ብሏል። ኤለን መስክ የዓለም የመጀመሪያው ግማሽ ትሪሊየን ሀብት ያለው ሰው ሆነም። የቴስላ ኩባንያ ባለቤት ኤለን መስክ በዚህ ዓመት የኤሌክትሪክ መኪና ኩባንያና ሌሎችም ንግዶች ዋጋ በማደጉ ከ500 ቢሊዮን ዶላር በላይ የተጣራ ሀብት ያስመዘገበ የመጀመሪያው ሰው ሆኗል። ረቡ ዕለት ከሰዓት በኋላ በኒውዮርክ ሰዓት አቆጣጠር ሀብቱ በአጭር ጊዜ 500.1 ቢሊዮን ዶላር መድረሱን የፎርብስ የቢሊዮነሮች መረጃ ጠቋሚም ዘግቧል። ከቴስላ ጎን ለጎን የአርቲፊሻል ኢንቴሊጀንስ ጅምር ኤክኤአይ እና የሮኬት ኩባንያ ስፔስኤክስን ጨምሮ የሌሎች ቬንቸሮቻቸው ግምገማዎች ከቅርብ ወራት ወዲህ ከፍ ማለታቸውም ተዘግቧል። ይህ ምዕራፍ መስክ በዓለም አቀፍ የቴክኖሎጂ ዘርፍ ከተፎካካሪዎቹ ቀድሞ ያለ አለማችንን ባለጸጋ ሰው መሆኑን የበለጠ ያጠናክራል። እንደ ፎርብስ ቢሊዮነሮች መረጃ ጠቋሚ ከሆነው የኦራክል መስራች ላሪ ኤልሰን 357 ቢሊዮን ዶላር ገደማ ሀብት በማፍራት የዓለማችን ሁለተኛ ሀብታም ሰው ናቸው። ኤልሰን በኦርክል ውስጥ ያላቸው ድርሻ ከ40 በመቶ በላይ ከፍም ብሏል። የኤለን መስክ ግዙፉ ሀብት ከ12 በመቶ በላይ በመሆኑ የቴስላ ድርሻ ጋር በቅርበት የተሳሰረም ነው። በዚህ ዓመት አክሲዮኖቹ በከፍተኛ ሁኔታም ጨምረዋል ኒውዮርክ ግብይት ላይ ከሶስት ነጥብ ሰብስ በመቶ በላይ ከፍ ያለ ሲሆን በዚህ ዓመትም ከ20 በመቶ በላይ ጨምረዋል። ኤለን መስክ ከፖለቲካው ይልቅ ለተስላ ትኩረት መስጠት መጀመሩን ተከትሎ ኢንቨስተሮች በድርጅቱ ያላቸው እምነት ከፍ በማለቱ ትርፋማነቱም ጨምረዋል። የፕሬዚዳንት ዶናልድ ትራምፕ ወጪ ቆጣቢ ተቋም ዶጅ ውስጥ መስክ ይጫወት የነበረውን ሚና ሲያስተቸውም ቆይቷል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ በማድረስ ሰላማዊ ነጋሲና እኔ ሰብል አበበ ከእናንተ ጋር ቆይታ አድርገን ነበር።